የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያሉናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። ከተማ አስተዳደሩ በኮንዶሚኒየም ግንባታ ስኬታማ መሆኑን ገለጸ። ለአዲስ አበባ መምህራን የመኖሪያ ቤት ግንባታ ሊጀመር ነው። የኮንዶሚኒየሞች የመንገድ ፕሮጀክቶች በፍጥነት እየተሰሩ መሆኑ ተገለጸ። ከ50 በላይ የመንግሥት ተቋማትና ኃላፊዎች ላይ ክስ መመስረቱ ተገለጸ። ሀሰተኛ የባህል ሕክምና ማስታወቂያዎች ከአቅም በላይ መሆናቸው ተገለጸ።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 ትኩስትኩሱን ትኩሱን እፍታ ፍታውን ለናንተ ለተከብራችሁት ይዘን መጣናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን ለወዳጅ ዘመድም አጋሩልን እናመሰግናለን። ሐሰተኛ አስተኛ የባህል ሕክምና ማስታወቂያዎች ካቅም በላይ መሆናቸው ተገለጸ። የተለያዩ አስተኛ ስሞችን እና በመጠቀም በማህበራዊ ሚዲያዎች የሚሰራጩ የባህል ሕክምና ማስታወቂያዎችን ለመቆጣጠር ከአቅሙ በላይ መሆናቸውን የአዲስ አበባ ባህል ሕክምና አዋቂዎች ማህበር አስታውቋል። በማህበሩ ስር የሚገኙ ከመቶ 30 በላይ የባህል ሐኪሞች ህጋዊ ፍቃድ አውጥተው በከተማዋ ዘርፈ ብዙ አገልግሎትን እየሰጡ እንደሚገኝ የገለጹት የማህበሩ ፕሬዝዳንት መጋቢ ጥበብ መርጌታ መንግስቱ ደስታ ናቸው። የተለያዩ ወረቀቶችን እየለጠፉ ማስታወቂያ የሚያስነግሩ አካላት ከአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን ጋር በጋራ በመሆን እና በደንብ ማስከበር አማካኝነት እርምጃም እንዲወሰድባቸው በማድረግ ድርጊቱ እየቀነሰ መምጣቱን ተናግረዋል። ከዚህ ባሻገር በማህበራዊ ሚዲያ የሚሰራጩት ሀሰተኛ ማስታወቂያዎችን ለመቆጣጠር ከአቅም በላይ መሆናቸውን ገልጸዋል። እነዚህ ግለሰቦች በስማቸው ያልተከፈተ ስልክ ቁጥርና የባንክ አካውንት በመጠቀም እንዲሁም ትክክለኛ አድራሻን ሳያስቀምጡና ህጋዊ ፍቃድ ሳይኖራቸው እንደሚሰሩ ተናግረዋል። ነገር ግን የተጭበረበሩ ግለሰቦችን በመያዝ እና ማስታወቂያዎችን በመለየት ለመንግስት ተቆጣጣሪ አካላት መረጃ በማድረስ ተይዘው ህጋዊ እርምጃ እንዲወሰድባቸው ለማድረግ በጋራ እንደሚሰራበት አንስተዋል። የኮንዶሚኒየሞች የመንገድ ፕሮጀክቶች በፍጥነት እየተሰሩ መሆኑ ተገለጸ። የጋራ መኖሪያ ቤቶች የመንገድ ግንባታ ፕሮጀክቶችን በአጭር ጊዜ ውስጥ ለማጠናቀቅ እየተሰራ እንደሚገኝ ተገልጿል። የአዲስ አበባ ከተማ መንገዶች ባለስልጣን በከተማዋ የተለያዩ አካባቢዎች በግንባታ ሂደት ላይ የሚገኙ የጋራ መኖሪያ ቤቶች የመንገድ ፕሮጀክት ግንባታ ስራዎችን በአጭር ጊዜ ውስጥ ለማጠናቀቅ እየሰራ ይገኛል ተብሏል። ትናንት የባለስልጣን መስሪያ ቤቱ አመራሮች በግንባታ ላይ የሚገኙ ፕሮጀክቶችን ወቅታዊ የግንባታ ሂደት ተዘዋውረው ጎብኝተዋል። የባለስልጣን መስሪያ ቤት ዋና ዳይሬክተር ኢንጂነር ሙዲን ራሽድ እንደገለጹት ለረጅም ጊዜ የህብረተሰቡ የመልካም አስተዳደር ጥያቄ ሆነው የቆዩትን የፋኑኤል የበረከቴና የወታደር ሰፈሩ የኮንዶሚኒየም ቤቶች ውስጥ ለውስጥ የመንገድ ፕሮጀክቶችን ግንባታ በአጭር ጊዜ ውስጥ ለማጠናቀቅ የተሰራ መሆኑን ተናግረዋል። የመንገድ ፕሮጀክቶቹ የግንባታ ስራ በወሰን ማስከበር፣ በሌሎች ችግሮች ምክንያት በሚፈለገው ፍጥነት ሳይከናወን መቆየቱን የጠቆሙት ዋና ዳይሬክተሩ በቀጣይ አንድ ወር ጊዜ ውስጥ የኮብልና የአስፋልት ንጣፍ ስራ ለማከናወን ከስራ ተቋራጮች ጋር መግባባት ላይ መደረሱን ገልጸዋል። ከዚህ በተጨማሪም በባለሥልጣን መስሪያ ቤቱ የራስ ኃይል እየተገነቡ የሚገኙት አራብሳ ሳይት አምስት እና ስድስት አያት ጨፌን እንዲሁም የካጣፉ የጋራ መኖሪያ ቤቶች የመንገድ ግንባታ ስራዎችን ባጠረ ጊዜ ውስጥ ለማጠናቀቅ የተሰራ መሆኑን ገልጸዋል። ከ50 በላይ የመንግስት ተቋማትና ኃላፊዎች ላይ ክስ መመስረቱ ተገለጸ። ከሚቀርቡት አቤቱታዎች መካከል ከፍተኛውን ቁጥር የያዘው በመንግስት መስሪያ ቤት ውስጥ የሚቀርብ አቤቱታ ነው ተብሏል። የኢትዮጵያ ሕዝብ እምባ ጠባቂ ተቋም አስተዳደራዊ በደል አድርሰውብናል በሚል በሰራተኞቻቸው ለቀረበባቸው ክስ ተገቢው ምላሽ ባልሰጡ ከ50 በላይ ስራ ኃላፊዎችና ተቋማት ላይ ክስ መመስረቱን አስታውቋል። በተቋሙ የይግባኝ ሰሚና የውሳኔ ማስፈጸም መሪ ስራ አስፈጻሚ አቶ ደነቀ ሻንቆብ ከ2017 በጀት ዓመት ጀምሮ ክስ ከተመሰረተባቸው ከ50 በላይ ተቋማት መካከል በፍርድ ቤት ጥፋተኝነት ውሳኔ የተሰጠባቸው መዝገቦች ስለመኖራቸው ተናግረዋል። መሪ ሥራ አስፈጻሚው እንዳበራረሩት የህዝብ እንባ ጠባቂ ተቋሙ በ2017 ዓ ም ክስ ከመሠረተባቸው 40 የመንግሥት ተቋማትና ኃላፊዎች መካከል 22 መዝገቦች እልባት ሲሰጣቸው፣ ቀሪዎቹ 18 መዝገቦች ወደ 2018 በጀት ዓመት ተዘዋውረዋል። በ2018 በጀት ዓመት የመጀመሪያ ሩብ ዓመት ደግሞ 13 መዝገቦች ላይ ክስ ተመስርቶ በአራት መዝገቦች ላይ ውሳኔ ተላልፎ መዝገቡ ተዘግቷል። በአጠቃላይ እልባት በተሰጣቸው መዝገቦች ላይ የተጣለውን ቅጣት በተመለከተም ፍርድ ቤቱ የአስተዳደር በደል ያደረሱ ኃላፊዎች ከስራ እንዲታገዱ፣ የገንዘብ መቀጮ እንዲቀጡ፣ ተቋሙ ለተበዳዮች ካሳ እንዲከፍልና ሌሎችን መሰል አስተማሪ ቅጣት ማስተላለፉን አብራርተዋል። ለአዲስ አበባ መምህራን የመኖሪያ ቤት ግንባታ ሊጀመር ነው። በ25 /75 ፕሮግራም ተደራጅተው የቤት ባለቤት ለመሆን ቅድመ ክፍያ ወደ ንግድ ባንክ ላስገቡ መምህራን የቤት ግንባታ እንዲጀመር በትኩረት እየተሰራ መሆኑ ተገልጿል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ እና የከተማ አስተዳደሩ የቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ተወልደ ጊዮርጊስ በየደረጃው ከሚገኙ የአዲስ አበባ መምህራን ማህበር አመራሮች ጋር መምህራን የቤት ባለቤት ለማድረግ የተከናወኑ ተግባራትን የገመገሙ ሲሆን በመርሃ ግብሩ ምክትል ቢሮ ኃላፊ አቶ አሊ ከማል እስካሁን ያለውን አፈጻጸም መሰረት ያደረገ ሪፖርት አቅርቦ ውይይት ተካሂዷል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በከተማ አስተዳደሩ የሚገኙ ቤት ፈላጊ መምህራንን የቤት ባለቤት ለማድረግ ቢሮ ጉዳዩ ከሚመለከታቸው ባለድርሻ አካላት ጋር በመሆን በከፍተኛ ትኩረት እየሰራ መሆኑን ጠቁመው በማህበር ተደራጅተው በንግድ ባንክ ወደ ተከፈተው ዝግ አካውንት ቅድመ ክፍያ አስገብተው ያጠናቀቁ ማህበራት ወደ ግንባታ እንዲገቡ ከቤቶች ልማትና አስተዳደርና ከመሬት አስተዳደር ቢሮ ጋር በጋራ እየተሰራ መሆኑን አመልክተዋል። ኃላፊው አያይዘው መምህራን በ2575 ፕሮግራም ተደራጅተው የቤት ባለቤት እንዲሆኑ ከተማ አስተዳደሩ ለመምህራን ቅድሚያ በመስጠት ወደ ተግባር መገባቱን ገልጸው መርሃ ግብሩ የመምህራንን ማህበራዊ እና ኢኮኖሚያዊ ችግሮች በመቅረፍ በኩል የሚያበረክቱ አስተዋጽኦ ከፍተኛ እንደመሆኑ በየደረጃው የሚገኙ የመምህራን ማህበር አደረጃጀቶችን ጨምሮ ጉዳዩ የሚመለከታቸው ባልድርሻ አካላት መምህራኑ በተቀመጠው የጊዜ ገደብ ቅድመ ክፍያውን አስገብተው የቤት ባለቤት እንዲሆኑ አስፈላጊውን ድጋፍ ማድረግ እንደሚገባቸው አስገንጽበዋል። የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በበኩላቸው ተቋማቸው ቤት ፈላጊ መምህራንን የቤት ባለቤት ለማድረግ ቅድሚያ በመስጠት የተለያዩ የቅድመ ዝግጅት ስራዎች በመስራት ላይ መሆኑን ገልጸው በቅርቡ ቅድመ ክፍያ ያጠናቀቁ ማህበራት ወደ ቤት ግንባታ እንደሚገቡ በመግለጽ ቅድመ ክፍያውን ያላጠናቀቁ መምህራንም ክፍያውን በመፈፀም የቤት ባለቤት እንዲሆኑ ጥሪ አቅርበዋል። ከተማ አስተዳደሩ በኮንዶሚኒየም ግንባታ ስኬታማ መሆኑን ገለጸ። በአዲስ አበባ ከተማ አስተዳደር ለልማት ተነሻዎችና ና ለአቅመ ደካሞች የኮንዶሚኒየም ቤቶችን በመገንባት ረገድ ስኬታማ መሆኑን ገልጿል። የከተማ አስተዳደሩ የቤቶች አስተዳደር ና ልማት ቢሮ በማህበራዊ ትስስር ገጹ ባሰፈረው ጽሁፍ የሀሳ ና ካዛንችስ እጅግ በተጨናነቁና ለመኖር አስቸጋሪ በሆኑ መንደሮች ውስጥ ሲኖሩ የነበሩ ነዋሪዎች በተለይም በተጣበቡና ና በተጎሳቆሉ ለኑሮ ምቹ ባልሆኑ የሰውን ክብር በማይመጥኑ ቤቶች ውስጥ ህይወትን መክፋት ለበርካቶች የዕለት ተዕለት ህይወት መሆኑ አይዘነጋም። ዛሬ ግን ታሪክ ሆኖ አልፏል ብለዋል። የአዲስ አበባ ከተማ አስተዳደር ከተማን ማልማት መሰረተ ልማትን መገንባት ብቻ ሳይሆን የዜጎችን ህይወት ማሻሻል ነው ብሎ በጽኑ ማመን እና ለልማት ተነሻዎች፣ ለተለያዩ ችግሮች ለተጋለጡ፣ ለአካል ጉዳተኞች፣ ለአገር ባለውለታዎች እና በወንዝ ዳርቻዎች ለአደጋ ተጋላጭ ለሆኑ የህብረተሰብ ክፍሎች ተገቢውን ትኩረት በመስጠት ሁሉንም የህብረተሰብ ክፍል ያማከለ ቤት አማራጮችን በመዘርጋት በርካታ ቤቶችን ገንብቶ ለነዋሪዎች ማስረከብ መቻሉንም ገልጿል። የተገነቡት ቤቶች የከተማዋን ጎስቋላ ገጽታ የቀየሩ የዜጎችንም ባያበሱ ሰፋፊ የሥራ ዕድል የፈጠሩና አገልግሎቶችን ያሳለጡ ከመሆናቸውም በተጨማሪ የብረተሰቡን ገቢ ማሳደግ የቻሉ ገጸ በረከቶችም ናቸው ሲል የተሰራውን ስራ ወድሷል። ትራምፕ የሜክሲኮ ያደንዛዥ ዕጽ አቅራቢዎችን አሜሪካ ልትመታ እንደምትችል ተናገሩ። ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በላቲን አሜሪካ የአደንዛዥ ዕጽ አዘዋዋሪዎች ላይ ከዚህ ቀደም ታይቶ የማይታወቅ ጥቃትን ወደ ሜክሲኮ ሊያሰፉ እንደሚችሉ መናገራቸውን የሮይተርስ የዜና ወኪልና የቲቪ ኔትወርክ ኤንቢሲ ዘገባ መለክቷል። አደንዛዥ ዕጽን ለማስቆም በሜክሲኮ ውስጥ ጥቃት ልንጀምር እንችላለን፣ ከሜክሲኮ ጋር እየተነጋገርኩ ነው ሲሉ በኦቫል ቢሮ ውስጥ ለጋዜጠኞች በሰጡት መግለጫ ተናግረዋል። በአደንዛዥ ዕጽ በመቶ ሺዎች የሚቆጠሩ ሰዎችን እያጣን ነው እያንዳንዱን መንገድ እናውቀዋለንም እናስቆመዋለንም ብለዋል ትራምፕ። እንደዚህ አይነት ጥቃት እንዴት እና መቼ ሊፈጸሙ እንደሚችሉ ግን አልገለጹም። የሜክሲኮ ፕሬዝዳንት የሆነችው ክላውዲያ ሼንባም በአገሯ መሬት ላይ እንደዚህ አይነት ጥቃቶችን እንደሚቃወሙ ከዚህ ቀደም ተናግረዋል። በሜልበርን ዩኒቨርሲቲ የላቲን አሜሪካ ጥናት ተባባሪ ፕሮፌሰር የሆኑት ጄፍ ጋርማኒ እንዳሉት የሜክሲኮ መቃወም ትሰሚነት ላያገኝ እንደሚችል ተናግረዋል። በትራምፕ መንገድ ላይ የቆሙ በርካታ የህግ መሰናክሎች አሉ፤ አንዳንዶቹም የሀገር ውስጥና ሌሎች ደግሞ አለም አቀፍ ናቸው። በተጨማሪም በተባበሩት መንግስታት አባል ሀገራት የተከበሩ መሰረታዊ የዓለም አቀፍ ዲፕሎማሲ ፕሮቶኮሎች አሉ ብለዋል። ነገር ግን ትራምፕ እነዚህን ህጎችና ፕሮቶኮሎች እንደሚያከብሩ የሚጠቁም ምንም ነገር የለም። ስለዚህ አይሆንም። ትራምፕ የፕሬዚዳንት ሺንባንም የስምምነት ፊርማ ቢጠብቁ በጣም ይገርመኛል። በሜክሲኮ ውስጥ ጥቃት መፈጸም ከፈለጉ ያደርጉታል ሲሉ ፕሮፌሰር ጄፍ ጋርማኒ ተናግረዋል። ቻይና የጃፓን ፊልሞችን አገደች። የቻይና ፊልም አከፋፋዮች ሁለት የጃፓን አኒሜሽን ፊልሞችን በታይዋን ጉዳይ ላይ በተፈጠረ ዲፕሎማሲያዊ ዝግብ እንዳይለቀቅ አግደዋል። አስቀድሞ ከተያዘለት መርሃ ግብር በዋናው ቻይና አይታይም ሲል በቻይና መንግስት ስር የሚተዳደረው ሲሲቲቪ ዘግቧል። ይህ እርምጃ የተወሰደው ቻይና ታይዋንን ለመቆጣጠር ከሞከረች ቶኪዮም ወታደራዊ ጣልቃ ገብነት እንደምትወስድ የጃፓኑ ጠቅላይ ሚኒስትር ሳናይ ታካይቺ አስተያየት ማቅረባቸውን ተከትሎ ነው። በቶኪዮ እና ቤጂንግ መካከል ያለው ግንኙነት ባለፉት ዓመታት በመሻከሩ ዝቅተኛ ደረጃ ላይ ይገኛል። ሲሲቲቪ እንደዘገበው አከፋፋዮች የጃፓን ፊልሞች አጠቃላይ ገበያ አፈጻጸም እና የቻይና ተመልካቾችን ስሜት ግምት ውስጥ በማስገባት የተለቀቁትን ለሌላ ጊዜ ለማስተላለፍ ጥበበኛ ውሳኔ አድርገዋል ብለዋል። የፊልም አከፋፋዮች የጠቅላይ ሚኒስትር ታካይቺ ፀብ ቀስቃሽ አስተያየቶች የቻይናን ተመልካቾች የጃፓን ሲኒማ አመለካከት ላይ ተጽዕኖ ማሳደሩ የማይቀር ነው ማለታቸውን ሲሲቲቪ ገልጿል። ኩባንያዎቹ የለቀቁትን በማዘግየት የገበያ መርሆችን እና የተመልካቾችን ምርጫ ያከብራሉ ብለዋል። በምዕራብ አውስትራሊያ በሚገኘው ኢዲት ኳን ዩኒቨርሲቲ የኢኮኖሚ ማስገደድ ኤክስፐርት የሆኑት ናኦይዝ ማክዶናግ በበኩላቸው የመራዘሙ ሂደት በቻይና መንግስት የተለመደ ተግባር ነው ብለዋል። ማክዶናግ ለአልጀዚራ እንደተናገሩት ቻይና ብዙውን ጊዜ ለቻይና አስፈላጊ ያልሆነውን ንግድ ለማነጣጠር ጥንቃቄ ታደርጋለች ነገር ግን እርምጃው የጃፓን ኩባንያዎች ላይ ተጽዕኖ ያሳድራል፣ ይህም ተምሳሌታዊ ጫና ይፈጥራል ብለዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም፣ ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።